እሎቼ በአዲስ ቪዲዮ መጥቻለሁ ማለት ነው። ናታን እና ፂሆን መራራ ሀዘን ገጠማቸው። እሱም ምንድን ነው አባታቸው ማረፉን በሚሰማበት ሰዓት ናታን በጣም ተደናቅቷል። ሁሉም በጣም አዝነዋል። በጣም ነው የሚያሳዝነው የእውነት አሁን ላይ ቤተሰቦች በሙሉ አዝነዋል። እንዲሁም ደግሞ ኤፍራታ ደግሞ እያንዳንዱን መረጃ አሳልፋ ለፖሊሶች አስረክባለች ማለት ነው አሁን ላይ በነጻነት ፈታ እያለች ነው። ነገር ግን ያፌት ምንም ነገር የሚያውቀው ነገር የለም ማለት ነው። ቀስ በቀስ መረጃውን እየሰበሰበች ትገኛለች። እንዲሁም ደግሞ አስረክባለች አሳልፋ ለፂሆንም ሰጥታለች ማለት ነው። አሁን ላይ ፂ እና በተለይ ናቱ በጣም ነው የሚያሳዝኑት ማለት ነው። ዝናይ ናታንም ፂም እንዲሁም ደግሞ ቤት ውስጥ ያሉት በሙሉ በጣም አዝነዋል፣ በጣም ከፍቷቸዋል። እናም ምን እንደሆነ እነግራችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ አገራችንን ሰላም ያደርግልን ማለት ነው። እናም እንዳልኳችሁ ዛሬ ላይ የተፈጠረው ነገር በሀረግ ድራማ ምን እንደሆነ የምነግራችሁ ይሆናል። በጥሞና እስከ መጨረሻ ለመከታተል ሞክሩ። እናም ቢንያም እና ናታን በመንገድ ላይ አብረው ሲሄዱ ነበረ። አብረው እየሄዱ እያለ ከዛም በኋላ ሰኒ የምትባለው ስልክ ደወለች ማለት ነው። በድጋሚ ማን ልበል አላት። ሰኒ ይባላለሁኝ። ከቤተሰቦች ጋር በሕክምና ምክንያት ነው የተዋወቅኩት አለችው። ከዛን እንዴ ቤተሰቦች ሰላም ናቸው እንዴት ናቸው ሲል እንዴ ናታን አታቅም፣ እንደኔ እኔ እኮ የቤተሰብህን ሰላምታ ለማረጋገጥ ነው። እንዴት ናቸው ስትል እሷን መልሶ እንደገናም ደግሞ እንዴት ነው አባዬ ሰላም ነው ሲል እንደ ናታን ምንም አልሰማክም እንዴ ስትለው አረ ምንም አልሰማው እማየስ ብለው እማየስ ብሎ እንደገና በድጋሚ ሲጠይቅ እንዴ እናትህማ እኮ አባትህ ከሞት በኋላ ኮ ጠፍታለች እንደ ተገናኝታ አታውቅም እንዴ እኔ እኮ በህክምና ምክንያት ነበር የተተዋወኳቸው እና ሰላምታቸውን ለማረጋገጥ ነው ዳንቴ የደወልኩትኝ አባትህ ኮ ካረፉ ወራትን አስቆጥረዋል ብላ ሰኒ ስትናገር በጣም ደነገጠ፣ አለቀሰ፣ አዘነ። የእውነት በቃ እንዲሁም ደግሞ ምን ልበላችሁ ቤተሰቦች በሙሉ ቤኒም ደነገጠ፣ ሁሉም ራሳቸውን ሳቱ። ቤዛ ምን ልበላችሁ በቃ እናም እንደዛ ሆኖ ሳለ ያፈትን አሁን ላይ ሁላችንም እንደምናውቀው ኤፉዬ እያታለለችው ነው እያቀፈችው ነው እየሳመችው ነው። ቡናም እያፈላች እየተንከባከበችው ነው የሌለ ከዛ ሰራተኛ እያለ ግን፣ እንዴት ነው እንደዚህ የምትንከባከቢኝ? ለምንድን ነው እሷ ማሰራው ይሄናል። ሰራተኛን አታቅብጫ ቴፉዬ ይላታል። እናም ደግሞ እሱ አረ ችግር የለውም አለችው ማለት ነው። እንደዛ ሆኖ ሳለም ኤፍራታ ምን አለችው ለያፌት፣ እሱን የምነግራችሁ ይሆናል ማለት ነው። በልጅነት ውዳቂ እየተባልኩኝ ከቤዛ የተረፈውን ልብስ እየለበስኩ ነበር ያደግኩት። ብዙ ነገር አጥቼ ነበረ። ነገር ግን አሁን ምንም ማጣት አልፈልግም። ስትለው ምን ነው ማለት ፈልገሽ ነው ኤፍራታ ይፉዬ አላት። እናም ደግሞ ከልጅነት ያጣውቱን በምሩ አሁን ማጣት አልፈልግም። አብሬ ካንተ ጋር መስራት ፈልጋለሁኝ አለች። ከዛ በፊት ግን ወጣ ብላ ነበረ ከፂሆን ጋር አውርታ ነበረ። ከፂሆን ጋር ያወራችበት ምክንያት የተወሰነ መረጃ በእጇ ላይ እንዳስገባች እና ያንን መረጃ ለፂሆን አሳልፋ ሰጥታለች። እናም ፂሆንን ሀደራ ብላታለች ማለት ነው። ስለዚህ ያለውን ነገር እጋፈጣለሁ፣ መታሰር ካለብኝም እታሰራለሁ ብላ ከቤት ለተወሰነ ደቂቃ ወጥታ ነበረ። እናም በያፌት ዙሪያ ባለፈው የምታስታውሱ ከሆነ ማለት ነው ናታንን ያገተው እሱ ማለት ነው። ቤት መጥቶ ነበረ እንዴ ሚስቴ የት ሄዳ ነው ሲለው፣ ሚስቴ እኮ ከቤት አትወጣም ተኝታ ይሆናል አለው። ከዛ ቤት ውስጥ ቢዞር ቢዞር በቃ አላገኛትም። ከዛ እንዴት ሄዳ ይሁን ብሎ ያፈት ሲጠረጥር፣ በስተመጨረሻ መጣች። የት ሄደሽ ነው ሚስቴ ሲላት፣ እኔ እኮ እዚህ ቅርብ ቦታ የባለፈውን የሰርጋችንን ፎቶ ላመጣ ሄጄ ገና ነው፣ አልተስተካከለም፣ መስተካከል ያለበት ነገር አለ ተብዬ ተመልሼ እጥየው መጣሁ። ምን አለበት ትንሽ ዞር ዞር ብልስ፣ እንደውም እንደው ትንሽ ወጣ ብልስ ብዬ ነው ምናምን አለችው። ከዛ እኔ አትውጪ ሳታስፈቅጂኝ አላልኩሽም እንደ ሲላት፣ ምን ችግር አለው ምን እኔ አሁንም ትጠረጥረኛለህ እንዴ? ከእንግዲህ እኮ ስለ እኔ ናታን እኮ ተስፋ ቆርጧል አለችና ለያፌት ነገረችው። ያፌትም እረባክሽ ምናምን እያላትም ከዛን ሁሉ ያንተ እኔን እንደጠረጠርክኝ ካአሁን በኋላ እኮ በፍጹም እኔን አይፈልገኝም ናታን ስለ እኔ ተስፋ ቆርጧል። አያሳስብክህ እና ፎቶችንን ልቀበል ነው የሄድኩት ነው ያለች ያለችው ግን እኮ የውሸት ነው እሷ ቀጥታ ሄደችው ወደ ፂሆን ነው ያለውን መረጃም የተወሰነ በእጇ እንደገባ። ይሄ እኮ ቀላል መረጃ አይደለም፣ እኮ ትልቅ መረጃ ነው በእጅሽ የገባ አለቻት ፂሆን እና አስጠነቀቀቻት። ለማንም እንዳትናገሪ አንቺ ጋር ይሁን። ያለውን ነገር እጋፈጣለሁኝ እናም ደግሞ እስር ቤት መግባት ካለብኝም እገባለሁኝ ስትል እንዲህ፣ ፂሆን ደግሞ እንዲህ ቀላል ነገር እኮ አስመሰልሽው ኤፍራታ፣ ቀላል ነገር አስመሰልሽው እኮ እንዲህ እንደምትናገሪ እኮ ቀላል ነገር አይደለም፣ እባክሽን ተረጋጊ አለቻት ማለት ነው። በፍጹም ማድረግ ያለብኝን አደርጋለሁ፣ መታሰር ካለብኝም እታሰራለሁ፣ እጋፈጣለሁ ብላ ኤፍራታ አሁን ላይ ወስና ተነስታለች። ወይ ያገኛለሁ፣ ወይ ያጣለሁ፣ ወይ እታሰራለሁ በሚለው እና ሁላችንም እናውቃለን፣ ያፌትን እንደማታፈቅረው እንደማትወደው። ነገር ግን አሁን ላይ እየተንከባከበችው ነው ያለውን ነገር በእጇ ለማስገባት ስለፈለገች ማለት ነው። እናም እንደዛ ብላ ከጽዮን ጋር አውርታ ወደ ቤት ተመለሰች። ስትመለስ በጣም ደስተኛ እና ሳቂታ ሆና ስትመለስ የትሄደሽ ነው ሲላትም፣ ያሁን እንዳልኳቸው ፎቶን ልቀበል ነው ብላ ነገረችው ማለት ነው። ከዛ አመጣሽው? አይ አላመጣሁትም የሚስተካከል ነገር አላለች። ከዛም በኋላ ምን ብትለው ጥሩ ነው በቃ ከአሁኑ በኋላ እኔ መስራት እፈልጋለሁ። ቤት መቀመጥ አልፈልግም። ችግር የለውም። እንዲህ ቆይ አንቺ ያለሽበት እኮ ብትነግርኝ እኔ እኮ መኪና ራሱ አስልክልሽ ነበር አላት። አይ ችግር የለው ምን ችግር አለው? እናም ሲላት ከእንግዲህ ምንም ማጣት አልፈልግም። በልጅነት ያጣሁት ይበቃኛል። አሁን ራሴ ቺ ያለው ምንም ነገር መስራት እፈልጋለሁ። ከአንተ ጋር እኔ ሚስቴክ ከሆንኩኝ ድረስ ድርጅት ውስጥም ገብቼ መስራት እፈልጋለሁ። የያፌ ድርጅት ውስጥ ማለት ነው እና እሱ እንዲ እንዲ ፉይ፣ ይሄ እኮ ቤት ያንቺ ነው። የኔ የተባለው ነገር እኮ ያንቺ ነው። በኔና በአንቺ መካከል እኮ ምንም አይነት ልዩነት የለም ሲላት፣ መኪናም ያስፈልገኛል ስትለው፣ መኪና ታዲያ ምን ችግር አለው? እኔ ለአንቺ ምንም ነገር አደርግልሻለሁ። እኔ እኮ ያፌት ነው እኔ እኮ ያፌት ነኝ። አታውቂኝም ማለት ነው ፉይ ሲላት፣ የምሬን ነው የምላቸው። ዘላ እቅፍን ያደረገችው ግን እኮ ያው ከልቧ እንዳልሆነ እርግጠኛ ነኝ። ያው ሁላችንም እናውቃለን፣ በምን ምክንያት እንደቀረበችው፣ ለምን ፈልጋ እንደሆነ ሁላችንም እናውቃለን። አሁን ላይ ያለውን ነገር ቀስ በቀስ መረጃውን በእጇ ካስገባች በኋላ አሁን ላይ ሰቂታ የምትሆነው ደስተኛም እያስመሰለች ነው አሁን ላይ እውነት ለመናገር ማለት ነው። ቀስ በቀስ እያንዳንዱ ነገር በእጇ ለማስገባት ነው የእሷ ጥረት አሁን ላይ ማለት ነው። ይሄ እንክብካቤው የሌለ ነው በቃ። እናም ዘላቅፍ አደረገች ነው የእውነትን አዎ፣ የእውነት ነው እንዴ ቤት ብቲ መኪና ምን ችግር አለ? ይገዛልሻል እንዴ ኤፉ፣ ለአንቺ የማይሆን ነገር የለም። እኔ ምንም ነገር አደርግልሻለሁ። እንደውም እኮ በእግርሽ መምጣት አይጠበቅበሽም ነበረ። ብትደውዪ እኮ እኔ መኪና እልክልሽ ነበረ እስካለሽበት ድረስ። እንዴ ኤፉዬ፣ በቃ የሌለ እንክብካቤ ዛሬ። በቃ ምን ልበላችሁ። እናም ከዛ በኋላ ኤፉዬ፣ እሺ ችግር የለም ቡና፣ እሺ ችግር የለም ብላ ተነስታ ቡና አፈላች፣ ቡና አፈላች እንዲህ ለምንድን ነው አንቺ ሰራተኛዋ መስራት እያለባት አንቺ የሰራሽው? ሲላ እንዴ ምን ችግር አለው ብንቀሳቀስስ፣ ወደዛ ወደዚህ ብልስ ምን ችግር አለው ብላ በቃ ምን ልበላችሁ እየሳቀች ከሱ ጋር እየተጫወተች እያለ ሎሊት ደግሞ ያው ሁላችንም እናቃት የለ ሎሊት፣ ወደዛ ወደዚህ ወሬ ታመላልስ የለ። ከዛ ስልክ ደወለች። ያውሷም ትንሽ አሁን ተሽሏታል፣ ምንም አትልም። ያፈትም ከሆስፒታል ተመልሷል። ነገር ግን አሁንም መሄድ አለብህ እያለው ነው የስራው ባልደረባው። አሁንም መሄድ አለብህ ብዙም አልተሻለህም እያለው ነው። ግን እናም ካልተሻለው በድጋሚ ደግሞ ሆስፒታሉ ሆስፒታል መሄድ አለበት። ምክንያቱም የስራ ባልደረባው እንዲ ሐኪም ቤት እኮ መሄድ አለብህ ካልተሻለህም ሲለው ነበረ። እናም እስኪ አሁን ላይ ችግር የለም ደህና ነኝ ይላል እንጂ ብዙም አልተሻለውም። እናም የሚገርማችሁ ነገር ሎሊት ያወሬ ጠቢ አደለች። እንደዛ ሆዷንም እያመማት እንደው ተቅማጥ እያስቀዘናት እየሮጠች ምን ብትል ጥሩ ነው ስልክ ደውላ የናታን አባት አርፈዋል። ከዛ እንዴት ማረፍ የለበትም በፍጹም እኔ ስንት ነገር አቅጅ ብሎ ጭራሽ ተናደደን የሚገርመኝ ነገር ያው ምን እንዳቀደ ያው እሱ ነው የሚያውቀው። በነገራችን ላይ ያው ያፌት አድርገውም አይባልም ይገርማል። ከዛ እንዴት በፍጹም ሄማ ሊሆን አይችልም ብሎ ከእሷ ጋር ክርክር ሲገጥም፣ ኤፍራታ ደግሞ ስልኳን አጠገቡ አስቀምጣ ቡናን እየጠጣች ነበር ይመስለኛል፣ ሪኮርድ ለመቅዳት ነው እና መረጃዎችን እያሰባሰበች ነው። ይፉያ አሁን ላይ እሱን መስላ እየሳቀች ትክክለኛ ልክ እንደ ሚስት ሆና አሁን ላይ እያንዳንዱን መረጃ እየለቀመች ነው ይፉ ማለት ነው። ምክንያቱም የምትለቅመው መረጃ ሊጠቅማት እንደሚችል እንደሚችል ስለምታቅ ነው። እናም እንደዛ ሆኖ ሳለ ቤኒ ደግሞ ወደ ጽዮን ይቀርባል። ነገር ግን እንደ በፊቱ ለመናገር ፈራ። በጣም እኮ ያው እኔ እኮ የሚገርመኝ ነገር እንደ ቀልድ የጀመረው ነገር እውነተኛ ፍቅር መሆኑን የገረመኝ ማለት ነው እሷ ሁሌ ማስታወስ ስለጀመረች ከዚህ በፊት የተፈጠረው ነገር ረስታለች ልበል። እኔ ግራ ተጋብቻለሁ ማለት ነው። ነገር ግን እነሱም አንድ እንደሚሆኑ ተስፋ አደርጋለሁ። አሁን ላይ ግን ፂ ትንሽ ከፍቷታል። እውነት ለመናገር አዝናለች። ሁሉም አዝነዋል። ሁሉም የሁሉም ልባቸው ተሰብሯል። ምክንያቱም ያው አባታቸው በማረፋቸው አላወቁም። በጣም ከዘገየ በኋላ ነው ከዘገየ በኋላ ነው ሰኔ የነገረቻቸው ሰኒ ራሱ የቤት የናታንን ቤተሰብ ሰላም ለማረጋገጥ ደውላ ነው። በዚህ አጋጣሚ አባዬ እንዴት ነው ሲል እንዲ አባትህ እኮ ካረፉ ወራትን አስቆጥረዋል። እናትህ ደግሞ አባትህ ካረፉ በኋላ ጠፍተዋል አለች ማለት ነው። ለዛሬ የመጣሁት ቪዲዮ ይሄንን ይመስል እና ለዛሬ የመጣሁት ቪዲዮ ይሄንን ይመስላል። ተመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። እንደተለመደ ተለመደ አስተያየታችሁን በኮሜንት አስቀምጡልኝ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ባይ ባይ።